ወይኔ ኢራን ሸዋሸዋ ወይኔ ኢራን ሸዋሸዋ። እስራኤልን ሳይሆን ድፍን ዓለምን ነው የሸወደችው። ድፍን ዓለምን እንዴት እንደዚህ ጌም ታደርጋለች? እንዴት እኛን አሻንጉሊት ታደርጋለች? ከሞት ወደ ህይወት መጥተዋል። እስራኤል ገደልኳቸው ያለቻቸው ሶስት የኢራን ከፍተኛም የጦር አመራሮችና አዛዦች በህይወት መገኘታቸው ተሰምቷል። እነዚህ ሶስት ከፍተኛ የኢራን ወታደራዊ መሪዎች የታዩ ትናንትና በቴህራን አመሻሹን በተደረገው የድል ሰልፍ ላይ ነበረ። ከእነዚህ መካከል የመከላከያ ሚኒስትር ብርጋዴር ጀነራል አዚዝ ናስሬ ዳሲ ይገኛሉ። በተጨማሪነትም የኢራን አብዮታዊ ጥበቃ ጓድ የሆነው የቅዱስ ኃይል አዛዥ ብርጋዴር ጀነራል እስማኤል ቃኒ በምስል ከታዩት መካከል ተጠቃሽ ናቸው። የጠቅላይ መሪ አያቶላ አሊ ኬማኒ አማካሪ አድሚራል አሊ ሻምካኒም በህይወት መገኘታቸው ተሰምቷል። የኢራን መገናኛ ብዙሀንም እነዚህን ቪዲዮዎች እያጋሩ ይገኛሉ። ሞቶ የተባሉት ሶስት የኢራን የጦር መሪዎች የኢራን የድል በዓል ላይ ተገኙ። እስራኤል በቅርቡ ገደልኳቸው ያለቻቸው ሶስት ከፍተኛ የኢራን ወታደራዊ መሪዎች ትላንት የኢራንን የድል በዓል ከህዝብ ጋር ሲያከብሩ ታይተዋል። ከዚህ ውስጥ የእስላማዊ አብዮታዊ ጥበቃ ኮርፒስ ቅዱስ ኃይል አዛዥ ብርጋዴል ጀነራል እስማኤል ቃኒ፣ የመከላከያ ሚኒስተር ብርጋዴል ጀነራል አዚዝ ናዝረዲ እና የአያቶላ አሊ ካማኒ አማካሪ አድሚራል አሊ ሻምካኒ ይገኙበታል። ቆይ አሁን ሞትን ድል አድርገው ተነስተዋል እንበል በሶስት ቀን ሞትን ድል አድርጎ ተነስቶ አልን እንለው። እኔ በነገራችን ላይ አይሁዶች ይዋሻሉ ሲባል ምን ይመስለኛል መሰላችሁ እንዲህ የሚታይ ነገሮችን አይዋሹም ብዬ ነው ማስበው። ለምሳሌ ወተት አለ። ይሄ ወተት ነጭ ነው ከተባለ ያን ነገር አይዋሹም አይከዱም፣ እውነት ነው ብሎ ይቀበላሉ ብዬ ነበር ማ አሁን ግን እየሆነ ያለው ነገር ከዛ በተቃራኒ ነው። ምንድን ነው ኢራን ደግሞ የደስታዋን ድል በኢትዮጵያ ልትበቀለው እያሉ ነው የተባለ መረጃ ተሰምቷል። ኢትዮጵያም ትጠፋለች ሲሉ የእስራኤሉ ጠቅላይ ሚኒስቴር ቤንጃሚን ኔታንያሁ እንደምትመለከቱት በፌስቡክ ገጻቸው ላይ ጽፈዋል። በኢራን የኒኩሌር ፕሮግራም ላይ አሁን እርምጃ ካልወሰደ ኢትዮጵያም ሀገርም ብዙም ሳትቆይ የመጥፋት አደጋ የተጋረጠባት ሀገር ነች ሲሉም የእስራኤሉ ጠቅላይ ሚኒስቴር ቤንጃሚን ኔታንያሁ በጣም ለእኛ የፈራ ነው። መጻፋቸው አሳሳቢ ነው። ኢራን ለእኛ አሁን ባላስቲክ ሚሳይሉን ተይና ድንጋይ ብትወረውሪብን አንጠፋ። ሄንን እንደው ወላ ካልተ እንደው ለእናት ካልተናገርኩኝ እኛ እናሳዘንሽ እኮ እኛ ምን በደልንሽ? የምር እኛ ከደሙ እኮ ነጻ ነው። እንደውም እኛ አንቺን ሰፖርት እያደረግን ነው። ተይ ግን እንዲ ያንጨካከን። ተይ ግን ትንሽ እንኑር። ከዚህ በላይ ውርደት አለ። ለምንድን ነው ግን ኢራን የኒውክለር ዌፕንን እንዳትታጠቅ የሚፈራው? የታጠቁ ሀገራትስ ምን ያክል ይፈራሉ? አንዳንዴ አጥፍቶ ጠፊ መሆን ጥቅም እንዳለው ተረዳውኝ በዚህ ሳምንት። እንዴት ነው የተረዳው? አሜሪካና ኢራን በአሁን ሰዓት ያሉበት ሲቹዌሽን ካየሁኝ በኋላ አሜሪካ ለምን ሰሜን ኮሪያ እንደማታጠቃት ተረዳውኝ። ምክንያቱም ኢራን ላይ ሮኬት ጣለባት እራሱ አጥቀታትም፣ አሁን ከኢራን ጋር የሰላም ድርድር እየተደረደሩ ነው አሜሪካና ኢራን ያው ሰላም ለማውረድ ሰሜን ኮሪያ ላ አሰማ አይደለም። ይሄ ሰውዬ አይሰማም። የራሱ አሜሪካ ብትወረውር ምንም መደራደሪያ ቦታ አይኖርም። ይሄ ሰውዬ ሮኬቱ ያለውን ሮኬት እንዳለ ሰዎቹን ጭኖባቸው፣ ህዝቡን ጭኖባቸው ነው አሜሪካ ላይ የሚለቀ። ምንም አይደራደርም። አጥፍቶ ጠፊ ነው የሚሆነው ሰውዬው። በዛ ምክንያት ተረድቻ ያለ የሆነ ነገር አንዳንዴ አጥፍቶ ጠፊ መሆን ጥሩ ነው። በቃ ተከብረ ትኖራለ ሰው ጋር ችግር ሳገባ ተከባብረ በቃ እሺ ብለህ ትኖራለህ። ምክንያቱም ማን ይናገረል፣ ማን ይናገረዋል? ተመልከት፣ ጃኬቱን ለብሷል ሌዘር ጃኬት። ጀነራሎቹ አሉ፣ ከጀርባ አለ መሳሪያው። ይህን እያየ ይህን ሰውዬ እንዴት ትናገረዋል? ራሱን አስከብረው እየኖረ ነው። እሱን ለዚህ ሲባል ነው እንግዲህ አሜሪካና እስራኤል ኢራን ላይ ዘምቶ ይሄን ያህል ጥቃት፣ ይሄን ያህል ውድመትን ያደረሱ። በነገራችን ላይ አሁንም ቢሆን የውድመቱና ሰዎች እየሞቱ ነው ኢራን ውስጥ እየተባለ ያለው ነገር ጥያቄ ውስጥ ይግባልኝ። ለትዳር ከማይሆኑ ሴቶች መካከል አንደኛው ቆቆ። አንዴ አንዴ ብቻ አንዴ ጠብቅኝ እስኪ ሆራዊ ምንድን ነው አድርጎት? አዎ ማስታወሻዬን እዤ መጥቻለሁ። ኖት እንይዛለን ወንዶች ኖት እያያዛችሁ ሁላችሁም አንዳችሁም እንዳቀሩ ኖት መያዝ አለባችሁ። ምንድን ነው እያልከን ያለው? እሺ ቀጥለን፣ መካከል አንደኛው የሌላ ወንዶች ትኩረት መሳብ የምትፈልግ ሴት። የሌላ ወንዶችን ትኩረት መሳብ የምትፈልግ ሴት አንደኛ፣ እሷ አቶ ነውገጣባመሺ ሁለተኛው ሁለተኛዋ ደግሞ ቀጭን ሴት ናት። እዴ እዴ እዴ ጥሩ ሀሳብ ጥሩ ሀሳብ። እንደውም ቀጭን ሴት ከማገባ ወፍራም ብርድ ልብስ ብገዛስ ምን ይመስላችኋል? እየቀበጡለት ግርግዳው ሰንበሌ ጣሉ። ብርድ ራሱ አታስጠላም። እውነት ነው፣ የታወቀ ነው። አንድ ቆንጆዬ ሴት አይተበድሃት፣ የራስ ለማድረግ ከሞክር በፊት ጓደኞችሽን አስታውቂኝ በላት። ከእሷ የተሻለ እድል ሊኖር ይችላል ወይም ያበጥ ብጫዋ ምንድነው? እንደሚታወቀው ቆንጆ ሚስት ያለው ወንድ ብቻውን አይበላም። ስለዚህ ምን ታደርጋለህ መሰለህ? አንዷን አስቀያሚ መርታ ታገባለህ። ከዛ ሌላኛው ያገባትን ቆንጆ ደግሞ አብረው ትበላለህ። እኔ አንደኛና ሁለተኛው ብቻ ነው የገባኝ። እናንተ የገባችሁ ካለ እስቲ በኮመንት ስራ አሳውቁኝ። ምን እያለች ነው? እኔ ምን አውቄ፣ እኔ ምን አውቄ። ሲቀጥል ደግሞ የተናገረችው ንግግርም ከእስልምና አንጻር መታየት አለበት። በዚህ ሰዓት ሰርግ መደገስ እንግዲህ እንደምታውቁት ከባድ ነገር መስሎ ሊታያችሁ ይችላል። አሁን ግን አዳዲስ ዜናዎች እየወጡ ነው። ይሄ ሰውዬ ሙቶ የሬሳውን ሽኝት ብታዩ የአላሙዲ ልጅ እንደዚህ አያገባም ብዬ የተመለከታችሁ ነው እረ አዙሮ ይጥለዋል እንዴ! የምነካችሁ አሁን አዙሮ ቢጥለው ሳ ማንሽ ተጠያቂ የሚሆነው ምን እየፈለገ ነው ወደላይ? እንዴ! ምን እየፈለግክ ነው ወደ ላይ? ረስተ የወረድከው ነገር አለ አባቴ ንገረን እስቲ ረስተ የወረድከው ነገር ካለ እኛ እና ቃብለ እንደ ሀሳብ ሲቀጥል ደግሞ ወድቀ ነበር። መሬቱ ባይኖራውን ትወድቅ ነበር። ኢራኖች ሚሳኤል ካጠራችሁ እኔ ብር አዋጣለሁ በትንሹም ቢሆን ያሉት እኚህ እንግሊዛዊ አዛውንት አሁን ላይ መነጋገሪያ ሆኗል። እኚህ አዛውንት እንደተናገሩት ከሆነ ማለት ነው እባክሽ ኢራን እስራኤልን ልክ እንደ ጋዛ አድርጊልን ሲሉ ማለት ነው ተማጽነዋል። እናም በንግግራቸው መካከል ማለት ነው ሚሳኤል እጥረት የሚያጋጥምሽ ከሆነ እኔ በትንሹም ቢሆን አዋጣለሁ ሰሞኑን የምሸጣቸው ሊኪዶች አሉኝ ሲሉ የተሰሙት እኚህ እንግሊዛዊ አዛውንት አሁን ላይ ብዙዎች እየተቀባበሏቸው ይገኛሉ። ማለት ነው እባክሽ የጀመርሽውን ስራ በጣም ዓለም በአጠናክረሽ ቀጥ ስለምን እንደማወራ ይገባሻል። ኢራን በርቺ ሲሉ ተሰምተዋል ማለት ነው። አሁን ላይ ማህበራዊ ሚዲያውን ተቆጣጥረውታል። እኚህ እንግሊዛዊ አዛውንት ማለት ነው ለኢራን ያላቸውን ድጋፍ በዚህ መልኩ ነበር የገለጹት። ለተመሳሳይ መረጃ የፕላስ ምልክቱን መጫናቸውን አተ እናቴ እኛም እንደዚህ ሁኖ የተቃጠል ነው ምን እናደርጋለን ብለን ነው እንጂ ቁጭ እያል ያለ ነው የምር በጣም ተቃጥለናል ከኢራን ጋር ያደረግነው የተኩስ አቁም ስምምነት ጋዛ ላይ በሙሉ አቅማችን ዘምተን ሐማስን ሙሉ ለሙሉ እንድናጠፋ ይረዳናል እንዲሁም ደግሞ ጋዛ ላይ በሙሉ አቅማችን እንዘምታለን እናጠፋቸዋለን ሲል የእስራኤል ጦር ዋና አዛዥ የሆነው ዛሚር ተደምጧል ማለት ነው አላሁ ሱብሃነሁ ወተዓላ ግን ፍለስጤማውያንን ለማንም አይተዋቸውም ነው የምንለው አሁንም አላህ ሱብሃነሁ ወተዓላ የተበደሉትን የፍለስጤም ዜጎችን ነጻነታቸውን ቅርብ ያደርግላል። ብቻ ከባድ ነው። አሁንም እየዛተች ነው። እስከወደ አሜሪካ አስገራሚ የተባለ ነገር ተሰምቷል። ለኒውዮርክ ከንቲባነት እየተወዳደሩ የሚገኙትም ዞሃራን ማማዳኒ የተባሉ ግለሰብም እኔ ምርጫውን የማሸንፍ እና የኒውዮርክ ከንቲባ የመሆን ከሆነም ቤንያሚን ኔታንያው ለማንኛውም ጉዳይ ወደ ኒውዮርክ ከመጡም አስራቸዋለሁ ሲሉ ቃል በቃል ተናግረዋል። ቪዲዮውን ላሳያችሁ።

የሰውን ክፍተት እንደዚህ ፈጥሮ መሃል ላይ ለመግባት መሞከር ለኔ የሰይጣን ባህሪ ነው። እንደዚህ አይደለም አግኝተሽ ነው፣ ክፍተቱን በቃ ልክ ክፍተት ተፈጠረ፣ ክፍተቱን ተጠቅመሽ መሃል ላይ የገባሽ አይደለም። እንሰማለን አንፈርድም። እኔ እንደውም ማለት ነው ከዚህ በላይም ልናገርሽ እችል ነበረ እንደኔ እንትን እንደመናደድ እ አሁን በጣም በተረጋገበት ጊዜ ነው የመጣሽው። እንደውም ጥሩ ነው። ለምን መጀመሪያ እንዳልክሽ መጀመሪያ ቢፎር እሱ ጋር ከማውራት በፊት እኔም ብታወሪኝና ከኔ ጋር ያለውን ነገር ብንት ምንድን ነው ይሄ ብትሰሚ ጥሩ ነበር። እዛ በኋላ እሱ ጋር ሄደሽ ምናምን ያን ሁሉ ነገር እሺ፣ እዛ በኋላ እሱ ጋር ሄደሽ ምናምን ያን ሁሉ ነገር እንትን ካልሽ በኋላ ወደ እኔ ብትመጪ ጥሩ አልነበረም። እርግጠኛ ላይ እና ደግሞ ካሜራው ስላለ ነው። እኔ እንደዚህ ነጥብ ጥዬ እንደዚህ ሰው ፊት ላይ የሚሄድ ነገር ካሜራ የያዘውን አይለቅም። አንቺም ታውቂያለሽ፣ ነው ማንም አንደርስታንድ እንደማያደርገኝ አይደለም? አንቺ እንደሰረዳሽው አይደለም? እኔ ማንንም ክፍተት እንትን ብዬ ፈልጌ የምገባ ክፍተት፣ ፈጥራ ደግሞ የመጣሽው ክፍተት አይደለም። ቪዲዮዎቹን ነው አይደለም? አይደለም፣ እኛ ስንጣላ ክፍተት ፈጥራሽ። አገላጋ የለም አሁን እዚህ፣ አገላጋ የለም ሁሉም ተመልካሽ። እኔ አሁን በመሀል ገብቼ እነሱ ሲደባደቡ ማን ነው የሚያገርም? ሚገርም የሚገርም ጥያቄ የሚገርም መልስ ሁላችንም ልናቀው የሚገባው ጥያቄና መልስ ነው። እስኪ በደንብ ስሙ። እኔ የምንመሰለ ጥያቄ እኔ አሁን የምኖረው ትዳር ውስጥ ነው ገባ። ግን ባሌ ክርስቲያን ነው፣ እኔ ሙስሊም ነኝ። እና ልጆችም አሉኝ። ግን ቤተክርስቲያን አልሄድም ማለት ልጆቼንም ያው እሱ ከሚከፋው ብዬ ነው እንደዚህ ይጠመቁ ስለ ተጠምቀዋል፣ ልጆች ግን እኔ አላምንበትም። ገባ እኔ ያኑ የመጣሁበትን ስለሆነ የማውቀው ግን የእኛውንም አልያዝኩትም ከዛኛውም አልሆንኩም፣ እና ምን ትለኛለህ ነው። እንግዲህ ዓለም ላይ ስንፈጠር ጊዜ ፈጣሪ የፈጠረብን አላማ አለ። ዝም ብሎ በከንቱ አይደለም የፈጠረው

በዚህ ዓላማው ሊውል ይገባል። መኪና ሰራ፣ አንድ ሰው ዝም ብሎ ሰርቶ ሊያስቀምጠው ነው እና ጥበብ አለ፣ ከበስተጀርባው ዓላማ አለው ሊያሽከረክረው ሊገለገልበት። ከዛሊክ ይህ እንደሚያክል ድንቅ ፍጡር አላህ ሱብሃነ ወተዓላ የሰው ልጅን የፈጠረው የሚገርም አይምሮን የሰጠው ነገራቶችን እንዲያስተውልና እንዲያገናዝብ ያደረገው ዝም ብሎ በከንቱ እንዳይመስላቸው ለትልቅ ዓላማ ነው። ከበስተጀርባቸው ከሞት በኋላ ትልቅ ድግስ አለባቸው ወይ የእሳት ድግስ የዘለ ወይንም የዘላለም ጸጋ ደግሳለላችሁ ታዲያ ይሄንን ያወቀ ሰው ከሞት በኋላ ህይወት እንዳለ ያወቀ ሰው እንዴት ነው በራሱ ላይ የሚቀልደው እንዴት ለጊዜያዊ ለአጭር ዓመታት ብሎ አምላኩን ክዶ እንዴት ይኖራል ወይንም የአምላኩ የማይፈልገውን ስራ እየሰራ እንዴት ይኖራል አላህ ሱብሐነ ወተዓላ የሌላም ተከታዮችን ማግባት እርም አድርጓል ሐራም አድርጓል ሱረቱል ፈጥራ ላይ ሲናገር ምናለያ

እንደ ዝሙት እየተጻፈ ነው። እያንዳንዱ ህይወቷ ዝሙት ወዴት ነው የሚያስረው? ታ ወ ወላ እና ከዚህ ህይወት እንዲህ አይነት ህይወት ውስጥ ያላችሁ ካላችሁ መጀመሪያ በእርግጠኝነት በርግጠኝነት ሲቀርባችሁ ጊዜ ግዜ የሚቀርባችሁ እንሰልምላችኋለን በሚል ነው። መቼም ሴት ልጅ ወንድ ልጅ ንዳ አትጀነጭም። ነገር ግን ወንድ ልጅ ነው ቀርቦ የሚመጣው። የዛኔ በሚመጣ ጊዜ እምነቷን በጣም ትጠብቃለች። ሴት ልጅ ጠንካራ ነበረች። ከጊዜ በኋላ ግን እሰል ምልሻለሁ በሚል ይቀርቧቸዋል። ከዚያ ራሳቸውን ህይወት ከጀመሩ በኋላ አሁን እንደፈለግሽ ከፈለግሽ ተሄጂ ከፈለግሽ ወደ እኔ ነኝ ይላት። አንዳንዱ ሊያስገድዳት ሊሆን ይችላል፣ ካልሆነ እንለያያለን ይላት። ከዚያ በኋላ እንዲህ አይነት ህይወት ውስጥ የማትፈልገው ህይወት ውስጥ እንድትገባ ትሆናለች። የወንድ ጓደኛ ያዛችሁ ካላችሁ የሌላም ለተከታይ ወንድም ይሁን ሴት ልክ እንዲሁ ደግሞ ትዳር ውስጥ ያላችሁ ካላችሁ ወላሂ ላዚም የጃሃና መንገድ ላይ ነው ያላቸው። አላህ ቃል በቃል የተናገረው እነዚህ ወደ ጋህነም ምሳት ነው እየጠራቸው ያለው እና ተጠንቀቀው ነው ተናግረዋል። አላህ ሱብሀነ ወተዓላ የካደን አካል የትዳር አጋር አድርጎ መያዝ በፍጹም አይፈቀድም። በዚህ ትዳር ውስጥ ያለ ሰው ካለ አላህን የሚያምንና አላህን የሚፈራ ከሆነ መውጣት አለበት። ዳዕዋ አድርጌለት ከቻልሽ ስንኖር አስር ዓመታችን ነው የመጀመሪያ መንቷ ልጆችና አሁን ሁለተኛ ደግም ያለው ግን ልጆች የምንደነገርኩ ነው ምንም እኔ እንስ ስለማልን አይሄዱም አሄዱም። ቤተክርስቲያንም እና ጎረቤትም ምናምን ይገፋፋኛል ለምንድን ነው የማትሄጂው? ምናምን ግን አልሄድም። በቃ ይጄ የሆን ቀን ራሱ ይጄ እንደዚህ ብለው ምናምን ከመከሩ በኋላ ይጄ ስመጣ ራሴን ያመኛል። ግን እኔ መመለስ የምፈልገው ወደዚህ ወደ ነበርኩበት ነው። ግን የልጆች አባት ደግሞ በጣም ሲበዛ ጥሩ ሰው ነውና እንዴት ስለደየው እንደገና ደግሞ ወደ እኔም ለማምጣት ምን ብሞክር እሺ ምንም አይመስለኝም። እና ምን ትነግሪኛላችሁ ነው? እሺ እሺ፣ እዚህ ዓለም ስትኖሪ ቀደም እንዳልኩት ለፈጣሪ ትእዛዝ ማክበር ነው የሰው ልጅ አለበት። ከተሻለ አይደለ ከሞት በኋላ ሕይወት አለ እያልኩኝ ነው። ከሞት በኋላ ሕይወት ያለ ሰው ያለው ሰው ነገ ከፈጣሪ ፊት እንደምንቆም ያስተዋለ ሰው ያወቀ ሰው እንዴት ከፈጣሪ ፊት የሚያሳፍረውን ነገር ዛሬ በምድር ላይ የሚያደርገው?

ከፈጣሪ ፊት መቆም እንዳላስባችሁ የዛኔ የሚያስቀይም የሆነ ነገር ዛሬ ላይ አትስት እና እህት፣ ከቻልሽ ዳዕዋ አድርግለት፣ ምክሬው አስመክር። ወደ ድንሽ ተመለሽ፣ ወደ አላህ ተመለሽ፣ ወደ እስላም ተመለሽ። ልጆችሽንም በእስላም ላይ እንዲያድጉ አድርጊያቸው። መከረሾ አስመከረሾ፣ እንቢ ካላ ምንም ማድረግ አይቻልም። የፈጣሪን ትእዛዝ የቀረሽችን ዘመንሽን ጠብቀሽ ኑሪያት። እስከዛሬውን ወደ አላህ ተውበት አድርጊ። አሁን ያለሽበት መንገድ ብጥሞች ወላሂ በጣም አደጋ ነው በዛን መንገድ ላይ ነው ያለሽ ቀደም እንደተናገርኩ ስቁራ ይሄ መልእክት ለና ሀቢባም አይሆንም ትላላችሁ በዛ መስመር ላይ ያሉ ሰዎች እንደ እንደነዚህ አይነት ሰዎችን ብዙ ሰዎች እናውቃለን ፌሜሱ ነው ራሱ ማለት ነው ኤኒዌይስ ለዛሬ ያዝንላቸው ፕሮግራም ይሄንን ይመስላል እስካሁን ግን አብራችሁ ይለቆያችሁ ሰዎች ሰብስክራይብ አላረክም ላይክ አላረግም ዋስሮንግ ምንድን ነው አሁን ስህተቱ ለምንድን ነው ማታረገው አሁን እጅግ እየደከመ እዚህ እኮ ክፍያ የለም። ሰብስክራይብ እያደረግን ወገን ዛሬ ያስደላቸው ፕሮግራም ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።